መጀመሪያዬ ፍቅርን አሁ ያልኩት በአንቺ ነበር ፍቅሬ። ሁሉንም ያየሁ ሰላም ሰላም። አዲሱ የፊዮሪና የቅዱስ ፍቅር እንግዲህ ደርቷል፣ እንደተመለከታችሁት ቤት አስወጥታ ጌምዞን ሄደው ጫውተው ቁማር በልታው ኪሱንም ባዶ አስቀርታ፣ ከዚያም በኋላ ጋብዛው ግብዣውን ደግሞ አንተው ትከፍላለህ። አሊያም ደግሞ እቃት አጥራል ብላ አስፈራርታ አዘፍናዋለች። የፊዮሪና የቅዱስ ፍቅር አስደናቂ ሆኖ ቀጥሏል። በጣም ደስ የሚለው የሚያደርጓቸው ነገሮች፣ የሚነጋገሩበት መንገድ እንደን የሁለቱም አይለኝነት እጅግ በጣም ውብ አድርጎታል። እነዚ ካፕሎች እንግዲህ አስቀንተውናል። ፊዮሪና ቅዱስ ፍቅራቸው ደርተዋል። እንደተለመደው አፍላ ፍቅር እንግዲህ አዳዲስ ፍቅሮች እየደሩበት የነበሩቱ ፍቅሮች ደግሞ ፈተና ውስጥ የገቡበት ጊዜ ነው። እንደምታውቁት የእዮሲ ተጠቂዎች ቁጥር ጨምሯል። ዛሬ ደግሞ አንድ ሰው ዶፕ ተደርጓል። ሄቨንን ዶፕ አድርጓታል፣ አሊያም ደግሞ ጨብጧታል ዛሬ። ስለዚህ ቀጣይ ተጠቂዋ ሄቨን ልትሆን ትችላለች። ከዚህ ቀደም የተጠቃችው ሶሲ ብቻ ነበረች። ሶሲ ዛሬ እንግዲህ ማይላቭ ማለት ትጀምራለች። እንደሚናፍቃትም እየተናገረች ነው። ለዴብ የምትጠቀማቸውን ሁሉንም ቃላት ልሱ የተጠቀመች ነው። እርሱን ሳታይ መዋል ማደር አትችልም። ትምህርት ቤት ዛሬ ስለሌለ የግዴታ እሱን ለማግኘት ስትል ምላዘይዳ ዘይዳ አግኝተዋለች። የሶሲ ነገር ከፍ ብሏል። እሱ ሳታይ መዋል አትችልም። ለእሱ ያላት ፍቅርና ስሜትም ከፍ እያለ እየጨመረን የሚገኘው ዴቭም ጉድ ውስጥ ገብተዋል ማለት ነው። ሌላኛው ደግሞ ተጠቂ ደንባሪ ትሆናለች። ደንባሪት እንግዲህ በባለፈው ኢፕሶድ እንደተመለከትነው ድንገት ጨብጠው ስጮሆ ነበር። ዛሬ እንግዲህ ከዚህ ቀደም ሶሲ ላይ የተመለከትናቸው ምልክቶች እየተመለከትንባት ነው የምንገኘው። እየናፈቃት ነው የሚገኘው። ስለሱ ነው የምታስበው። ሚኪ ሳይቀር ወደ ኢዮሲነት እየተቀየረባት ነው የሚገኘው። ከዚህ በኋላ እንግዲህ ሶሲ ላይ የተመለከትናቸውን ሌሎች ምልክቶችን ምስላ ልንመለከት እችላለን። በጣም ነበር የሳቁት፣ በጣም ነበር የገረመኝ። ኤፕሶዱ በጣም በቃላ የሚገርም ኤፕሶድ ነው ዛሬ የተመለከት ነው የምር ማለት ነው። የሶሲ ፓርት በጣም ነበር የሚያስቀው። ሶሲ የምተውንበት መንገድ እንደምታውቁት ጎበዝ ነች። በዛ ላይ ደግሞ ታሪኩ፣ እናም ደግሞ ሴቶቹ ጋር ያለው ፍርሃትና የሚያሳዩበት መንገድ ደግሞ እጅግ አስደናቂ ነበር። ዛሬ ደግሞ ኢዮሲን የተዳፈረች ሄቨን ጨብጠዋለች። ከዚህ በኋላ ሄቨን ደግሞ ተመሳሳይ ስሜት ተሰምተዋት እንደምታውቁት ኢዮሲን በስውርም በግልጥ የሚያፈቀሩ ሴቶች እየበዙ ነው የሚገኘው። በመስተፋቅር ነው ይባል እንጂ እሱ የሚያውቀው ነገር የለም። አንዳንድ ነገሮችን በዚህ ጉዳይ ላይ እየተመለከትኩ ነበረ። ዲሉዥናል ዲስኦርደር ነው የሚባለው በስነ ልቦና ነው፣ አሊያም ደግሞ በአብዛኛው ስኪዞፍሬን ሜንታል ዲስኦርደር እንደሆነ እየተመለከትኩ ነበረ እና በጣም የሚገርመው ሶስት ምልክቶች እንደሚያሳይ እነሱም ፖዚቲቭ፣ ኔጋቲቭ እና ኮግኒቲቭ እንደሚባሉ ከነዚህ መካከል ወይም በፖዚቲቭ ስር ከተቀመጡት ወይም አሁንታዊ ምልክቶች ናቸው ወይም ሲንድሮምስ ናቸው ተብሎ ከሚጠቀሱት አንዱ ዲሉዥን ነው። ሃሎሲኔሽንስ የሚባል አለ። ሃሎሲኔሽንስ ማለት ደግሞ የሌለን ነገር ሴንስ ማድረግ፣ በዙሪያቸው የሌለን ድምጽ መስማት፣ በዙሪያቸው የሌለን ምስል ማየት ማለት ነው እና አሁን እዮሲ ላይ የምንመለከታቸው ነገሮች ማለት ነው እና ይህ ስኪዞፍሬኒያ የሚባል ሜንታል ዲስኦርደር ነው። ይህንን እንግዲህ ቅድም እንደተመለከታችሁት ቶሲ ሳይካትሪስት ማግኘት እንዳለባት ስታወራ ነበር። እንግዲህ ሳይኮቴራፒ ያስፈልጋታል ምን ማለት ነው? የስንድ ቦና ችግር እንደሆን አምነውታል። ስለዚህ ከመንፈስነት ይልቅ ሳይንሳዊ ሀሳቡን ነው እንግዲህ እያደሉበት የሚገኘው ማለት ነው። ስኪዞፍሬኒያ ነው የሚባለው። ኬዙ ምንድን ነው? መፍትሄው እንዴትስ ነው ሊስተካከል ፊክስ ሊደረግ የሚችለው? ኋላ ላይ ባለሙያ አማክረው የሚነግሩን ነገር ይኖራል ብለን እናስባለን። ጥሩ ትምህርትም እንደምንማርበት አስባለሁ። ሌላው ዛሬ ያሬድ እንግዲህ በእጁ ሌላ ነገር አበላሽቷል። ከዚህ ቀደም እንግዲህ መለኛዋ ብለን የሰየናት ጸጋ ዛሬ እራሷ ደግሞ የሰራችውን ጥሩ ነገር አበላሽተዋለች ማለት ነው። ከዚህ ቀደም ያሬድ ወደ ውጭ እንደሚሄድ አስወርታ ቤዛን ወደ እሱ ለማስጠጋት የሞከረችው ጸጋ ዛሬ ደግሞ ያመጣችው መላ ቤዛን ከእሱ በፍጹም ሊያርቅ የሚችል ነገር ሆኗል ማለት ነው። ያሬድ ፍቅረኛ ነበረችው ቤሪ ትባላለች። ወደ ቤሪ እንዲመለስና ከዚያ ቀንታ ያንን አይታ ደግሞ ቤዛ እንድትመጣ ነበር ሀሳባቸው። ድንገት ቤዛ እንግዲህ ያንን የነሱቸንም ውቶታ ከዛም ኪሮ የነገራትን በዙሪያ ያሉ ሰዎች የተናገሩትን ነገር ተቀብላ እሱ ጋር ፍቅሯን ልትገልጽ ስትሄድ እንከፉ ያሬድ ነገሮችን አበላሽቷል ማለት ነው። ከዚህ ቀደም ቤዛም ጸጋ መስማት እንደሌለበት ስትናገር ነበር። ዛሬ እንግዲህ ጸጋን ሰብቶ አበላሽቷል። ምናልባትም ቤዛ ከዚህ በኋላ ጠላው ትችላለች። እንደምታውቁት ከዚህ ቀደም ያለባት ኦሲዲ አለ ወይም ኦብሰሲቭ ኮምፐልሲቭ ዲስኦርደር ይሉታል የስነ ልቦና ባለሙያዎች። ምን ማለት ነው? ከዚህ ቀደም የነበረ አሉታዊ ነገር አንድ ሰው ሸብቦ ሲያስረው ማለት ነው ያም ነገር ደግሞ ድጋሚ እንዳይከሰት መስራትና በዚያ ነገር መስጋት የሚያመለክት ሀሳብ ነው እና ዛሬ እንደተመለከታችሁት ቤዛ እንግዲህ ለአባቷ የከገባችሁ ቃል በተጨማሪ አባቷና የአያቷ ሞት ምክንያት እንደሆነች ታስባለች። እሷ የምትወዳቸው ሰዎች እንደሚሞቱ ስለምታስብ ያሬድ ይሞቱብኛል ስትል ነው እየፈራች የሚገኘው። ያንን ነገር ማሸነፍ እንድትችል ደግሞ እነ ቹቻ ረድተዋት እሱ ጋር ትኩሯ እንደገል ስትሄድ ነገሮችን ራሱ ያሬድ አበራሽቶታል ማለት ነው። የማርክና የቦችራ ጥምረት ደግሞ ሌላኛው ውብ ነገር ሆኗል። የሀገር ቤት ወዳጆችን የሀገር ቤት ወዳጆች የሆኑት ማርክና ቦቸራ ሴቶችን እንዴት አድርገው መቅረብ እንደሚችሉ ማርክን እያስረዳ አሰልጣኙ ቦቸራም ሲቀምስ ነበር። ዛሬ እንግዲህ በለሱ የቀናቸው ቦቸራ በብዙ ሲቀጠቀጥ ነበር። ሲያስረዳ የነበረው ደግሞ ማርክም ሲቀጠቀጥ ነበር። ለማንኛውም ሴቶች ጋር ለመቅረብና ሴቶች ሁለታቸው ለማምጣት እያደረጉት ያለው ጥረት ቀጥሏል። ሌላው ደግሞ እጅግ በጣም አስደናቂው የዛሬው ኤፒሶድ ክፍል የነበረው የነበረው የአቡሻና የሂላም ፍቅር ነው። አቡሻና ትርትር ነው እንግዲህ ዙሩን አክረውታል። ፍቅራቸው ደግሞ እጅግ በጣም ደርቷል። ዛሬ እንግዲህ ገና ከጅምሮ ስለ ሰርጋቸው ማውራት ጀምረዋል። ሰው ጋር ሂላም ተቀምጠው ሲለብሹ ነበር። እንዲህ አይነት ነገሮችን ነገሮች ስንመለከት እዛም ደግሞ አቡሻ የሚፈጥራቸው ጨዋታዎች እጅግ በጣም አሰቂ፣ እጅግ በጣም የሚያዝናኑ ናቸው። አብራቸው ስለዘለቃቸው አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ወዳችኋለሁ ቤት ሰብስክራይብና ላይክ እያደረግን